ሰላም ሰላም ጤና ይስጥልኝ። አጫጭር መረጃዎች እንጅ መጥቻለው። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ሁልጊዜ የምለቃቸው መረጃዎች ቶሎ ቶሎ እንዲደርሷቸው ደግሞ የደወል ምልክቷን መጫናችሁን እንዳትዘነጉ። በቀጥታ ወደ መረጃዎቹ ሊሄድላችሁ። ቀዳሚ መረጃ የሚሆነው ሊያንድሮ ትሮሳርድን የተመለከተ ነው የሚሆነው። የአርሰናሉ የፊት መስመር ተጫዋች ሊያንድሮ ትሮሳርድ በአርሰናል የሚያቆየውን አዲስ ኮንትራት ለመፈራረም ድርድር ላይ ሲሆን ሁለቱም ወገኖች ስምምነት ላይ እንደሚደርሱ እርግጠኞች ናቸው ተብሏል። ትሮሳርድ እስከ ሰኔ 2027 በመድፈኞቹ ቤት የሚያቆይ ኮንትራት ያለው ሲሆን ከጥር ወር ጀምሮ በአዲሱ ኮንትራት ዙሪያ እየተነጋገረ ቢሆንም የ30 ዓመቱ ቤልጂማዊ ከሳዑዲ አረቢያን ፈላጊ ክለብ እንዳለው ተነግሯል። ይሁን እንጂ የኮንትራት ሂደቱ ከቅርብ ሳምንታት ወዲህ እየተፋጠነ ሲሆን ብዙ ምንጮች የሚጠቁሙት ድርድሮች አዎንታዊ መደምደሚያ ላይ ሊደርሱ እንደሚችሉ ነው። ባለፈው ወር ክለቡን የተቀላቀሉት የስፖርቲንግ ዳይሬክተር አንድሪያ ቤርታ የቅርብ ጊዜውን የውይይት መድረክ የመሩት ሲሆን ትሮሳርድ ቅድሚያ የሚሰጠው በኤምሬት ስቴዲየም ለመቆየት ነው ተብሏል። ቤልጂየም አዊ ኢንተርናሽናል በ2023 ከብራይተን መድፈኞቹን የተቀላቀለ ሲሆን በሁሉም ውድድሮች 123 ጨዋታዎችን አድርጎ 28 ጎሎችን በማስቆጠር ለሚካኤል አርቴታ ቡድን ቁልፍ ተጫዋች መሆኑም የሚታወቅ ነው። አርሰናል በዚህ ሳምንት ከቶማስ ፓርቲ ጋር ስለ አዲስ ኮንትራት ይደራደራሉ ተብሏል። ተጫዋቹና ክለቡ የዝውውር መስኮቱ ከመከፈቱ በፊት በጉዳዩ ላይ በግልጽ ይነጋገራሉ። ባለፈው ሳምንት አርሰናል ከኒውካስል ጋር ባደረጉት ጨዋታ ላይ የቶማስ ፓርቴ ወኪሎች በኤምሬስ ተገኝተው እንደነበረ የተነገረ ሲሆን፣ ሁለቱም አካላት ኮንትራቱ እንዲታደስ ፍላጎት አላቸው። ነገር ግን እስካሁን ምንም ስምምነት ላይ አልተደረሰም ነው የተባለው። ሚኬል አርቴታ ቶማስ ፓርቴ እንዲቆይና አዲስ ስምምነት እንዲፈርም እፈልጋለሁ፣ ለእኛ በጣም አስፈላጊ ተጫዋች ነው ማለታቸውም የሚታወስ ነው። የብራይተኑ የፊት መስመር ተጫዋች ዣው ፔድሮ በመጪው የዝውውር መስኮት ክለቡን እንደሚለቅ ተረጋግጧል። ታላላቅ የፕሪሚየር ሊግ ክለቦችም ተጫዋቹን ለማስፈረም ፍላጎት ያሳዩ ሲሆን ዣው ፔድሮ 70 ሚሊዮን ዩሮ የዝውውር ሂሳብ ተለጥፎበታል። ማንቸስተር ሲቲ ቲጃኒ ራይንደርስን ለማስፈረም ከኤሲ ሚላን ጋር የመጀመሪያ ግንኙነት ማድረጋቸው ተሰምቷል። ማንቸስተር ሲቲዎች ለኤሲ ሚላን የመጀመሪያ የዝውውር ሂሳብ በቀጣይ የሚያቀርቡ ሲሆን የሌሎች ክለቦችን ፉክክር ለማስቀረት ሲባል በስምምነቱ ሂደት ላይ ፈጣን እንቅስቃሴ ያደርጋሉ ተብሏል። በቀጣይ ሳምንት ወሳኝ ውይይቶችን ይዘው ይቀርባሉ ተብሏል። ኤሲ ሚላንም ከማንቸስተር ሲቲ መደበኛ ፕሮፖዛል ይጠብቃሉ ሲል ነው ፋብሪዚዮ ሮማኖ የዘገበው። ፔፕ ጋርዲዮላ የኬቪን ዴብሮይነን ከክለቡ መልቀቅ ተከትሎ የአማካይ ስፍራቸውን ለማጠናከር ቲጃኒ ራይንደርስን ቀዳሚ ምርጫቸው አድርጓል ነው የተባለው። ፍሎሪያን ቪርትስ ወደ ሊቨርፑል ለመዘዋወር በግል ጉዳዮች ዙሪያ ከክለቡ ጋር ሙሉ ለሙሉ ከስምምነት መድረሱ ተሰምቷል። ስምምነቱ የተደረገው ቪርትስ ከባየር ሙኒክ ይልቅ ሊቨርፑልን ምርጫው ስላደረገ ነው ተብሏል። በሊቨርፑል እና በባየር ሊቨርኩሰን መካከል በዝውውሩ ዙሪያው ድርድሮች እየተካሄዱ ሲሆን በቅርብ ቀን ውስጥም ስምምነቱ ይጠናቀቃል ተብሎ ይጠበቃል። ሊቨርፑሎች ተጫዋቹን ለማስፈረም አዲስ ሪከርድ ክፍያም ለማስመዝገብ የተዘጋጁ ሲሆን ባየር ሊቨርኩሰን ለፊርማው 150 ዩሮ ወይም ደግሞ 126 ሚሊዮን ፓውንድ መጠየቁም ተገልጿል። ከዚህ በፊት የነበረው የሊቨርፑል ከፍተኛ የዝውውር ሂሳብ 85 ሚሊዮን ፓውንድ ሲሆን ይኸም ዳርዊን ኑኔዝን ያስፈረሙበት ዋጋ መሆኑ ይታወሳል። ሊቨርፑሎች ለቪርቱስ 126 ሚሊዮን ፓውንድ የሚከፍሉ ከሆነ የፕሪሚየር ሊጉ የመንጊዜም ውዱ ፈራሚ ያደርገዋል ተብሏል። ከዚህ በፊት የፕሪሚየር ሊጉ የመንጊዜም ውዱ ፈራሚ የቼልሲ ሞይሰስ ካይሴዶ መሆኑ የሚታወስ ሲሆን ለዝውውሩም 115 ሚሊዮን ፓውንድ መውጣቱ የሚታወስ ነው። ቲኖ ሊቭራሜንቶ የማንቸስተር ሲቲ ቁጥር አንድ የቀኝ መስመር ተከላካይ ኢላማ መሆኑ ተገልጿል። ነገር ግን ከኒውካስል ጋር በቀላሉ ከስምምነት ላይ ለመድረስ እንደሚከብዳቸው ነው የተነገረው። ዘገባዎች እንደሚያመላክቱት ከሆነ ኒውካስል ለተጫዋቹ 60 ሚሊዮን ፓውንድ የሚፈልግ ሲሆን ማንቸስተር ሲቲ ግን ከ50 ሚሊዮን ፓውንድ በላይ መክፈል አይፈልግም ተብሏል። ሊቭራሜንቶ ከቶማስ ቱሄል የቅርብ ጊዜ የእንግሊዝ ብሔራዊ ቡድን ውስጥ ያልተካተተ ሲሆን ኒውካስሎች ተጫዋቹን እንደማይለቁና የ22 ዓመቱን ተጫዋች እስከሚቀጥለው የውድድር ዘመንና ከዚያም በላይ በክለባቸው ለማቆየት ፍላጎት እንዳላቸው የዘገቡ ደግሞ ጊቭሚ ስፖርት ነው። የሮድሪጎ እና የአርሰናል ጉዳይ እየተወሳሰበ መምጣቱን ዘገባዎች እያመላከቱ ይገኛሉ። በቅርብ ሰዓታት ውስጥ አዳዲስ ንግግሮች መደረጋቸው የተገለጸ ሲሆን ትልቁ ጉዳይ ደግሞ የደሞዝ ጥያቄ ነው ተብሏል። ሮድሪጎ በአመት ከአስር ሚሊዮን ዩሮ በላይ የተጣራ ደሞዝ እንደሚፈልግ የተገለጸ ሲሆን አርሰናሎች ይህንን ለማድረግ ፍላጎት የላቸውም ተብሏል። የሮድሪጎ የደሞዝ ጥያቄ በጣም ከፍተኛ ከመሆኑ የተነሳ አርሰናሎች ከስምምነት ላይ እንደማይደርሱ ነው ፋብሪሲዮ ሮማኖ የዘገበው። ባየር ሙኒኮች ፍሎሪያን ቪርትዝን ለማስፈረም ያደረጉት ጥረት ተጫዋቹ ሊቨርፑልን በመምረጡ ምክንያት ሳይሳካ መቅረቱ ይታወሳል። ሆኖም ግን እንደ አማራጭ የማንቸስተር ዩናይትዱን ብሩኖ ፈርናንዴስን ለማስፈረም ንግግሮችን ለመጀመር መዘጋጀታቸውን ቲምቶክ አስነብቧል። እንደ ቲምቶክ ዘገባ ከሆነ ባየር ሙኒክ በፈርናንዴስ ዙሪያ ከማንቸስተር ዩናይትድ ተወካዮች ጋር ውይይት ለመቀመጥ ከውሳኔ ላይ ደርሷል። የ30 ዓመቱ የአጥቂ አማካይ በቪንሴንት ኮምፓኒ በሚመራው ባየር ሙኒክ ኢላማ የተደረገ ሲሆን ማንቸስተር ዩናይትድ ተጫዋቹን ለገበያ ክፍት ማድረጉ አይዘነጋም። ይሁን እንጂ ማንቸስተር ዩናይትዶች ተጫዋቹን በአነስተኛ ዋጋ መልቀቅ እንደማይፈልጉ የተገለጸ ሲሆን ከ መቶ ሚሊዮን በላይ የዘወር ሂሳብ ሊጠይቁ እንደሚችሉ ነው ቲምቶክ የዘገበው። በተጨማሪም ብሩኖ ፈርናንዴስን ለማስፈረም የሳውዲ ፕሮ ሊግ ክለብ የሆነው አሊላል 80 ሚሊዮን ፓውንድ የዝውውር ሂሳብ ለማቅረብ መዘጋጀታቸው የተሰማ ቢሆንም ከዚህ ከፍ ያለ ዋጋ ይዘው የማይቀርቡ ከሆነ የማንቸስተር ዩናይትድን ዩንታ እንደማያገኙም ተነግሯል። ማንቸስተር ዩናይትዶች የክሪስታል ፓላሱን የፊት መስመር ተጫዋች ዣን ፊሊፕ ማቴታን ለማስፈረም እንቅስቃሴ መጀመራቸው ተገልጿል። ማቴታ ኮንትራቱ ሊጠናቀቅ አንድ ዓመት ብቻ የቀረው ሲሆን ማንቸስተር ዩናይትዶች ተጫዋቹን ወደ ኦልትራፎርድ ለማምጣት ጥረት እያደረጉ ነው ተብሏል። ክሪስታል ፓላስ ለተጫዋቹ 30 ሚሊየን ፓውንድ እንደሚጠይቅም ቲም ቶክስ ገልጿል ማለት ነው። የ27 ዓመቱ ፈረንሳይ ባለፈው የውድድር ዓመት 16 ጎሎችን እንደዚሁም በዘንድሮ የውድድር ዓመት ደግሞ 14 ጎሎችን በማስቆጠር በፕሪሚየር ሊጉ አመርቂ እንቅስቃሴ ማሳየቱ የሚታወቅ ነው። ቶተንሃሞች ቤንጃሚን ሼሽኮን እና ዣቪ ሲሞንስን ለማስፈረም ማቀዳቸው ተገልጿል። እንደ ፊቻሽ ዘገባ ከሆነ ቶተንሃሞች ቤንጃሚን ሼሽኮን እና ዣቪ ሲሞንስን በክረምቱ የዝውውር መስኮት ለማስፈረም በቀጣይ እንቅስቃሴ ሊጀምሩ መሆኑ ነው የተሰማው። በዘንድሮ የዩሮፓ ሊግ ፍጻሜ ጨዋታ ማንቸስተር ዩናይትድን በማሸነፍ የዋንጫ አሸናፊ የሆኑት ስፐርሶች በቀጣይ ዓመት በአውሮፓ ሻምፒየንስ ሊግ ውድድር ላይ ተሳታፊ እንደሆኑ ያረጋገጡ ሲሆኑ በቀጣይ ደግሞ ክለባቸውን ለማጠናከር ቤንጃሚን ሼሽኮን እና ዣቪ ሲሞንስን ለማስፈረም ፍላጎት እንዳላቸው ነው የተገለጸው። በተጨማሪም ቶተናሞች የሪያል ቤቲሱን አሜሪካ ኢንተርናሽናል የአማካይ ስፍራ ተጫዋች ካርዶሶን ለማስፈረም ፍላጎት እንዳላቸው ተገልጿል። ተጫዋቹን በ21 ሚሊዮን ፓውንድ ማስፈረም እንደሚችሉ የተረጋገጠ ሲሆን ነገር ግን ወደ ክለባቸው ለማምጣት ተጫዋቹን ማግባባት ይጠበቅባቸዋል ነው የተባለው። ለዛሬ ያስኩላችሁ አጫጭር መረጃዎች እነዚህን ይመስሉ ነበረ። ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡን በቀጣይ መረጃዎች እስከምንገናኝ በእያላችሁ ሰላማቸው ይብዛ። ባይ ባይ።